አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ተመልካቾች ዛሬ ሾርባ አሰራር አሳያችኋለሁ ማለት ነው፣ ነጭ ሾርባ ማለት ነው። እዚጋ ጨውና እንበትንሽቶ ማንኪያ የሚያክል ጨው አድርግ ያለው። እዚህ ጋ ደግሞ ወተት ፓውደሩ ወተት ሁለት አድርግ ያለው ማለት ነው። እሺ ተመልካቾች ከዛ ሽፋን ወተት ፓውደሩ እና ጨው አድርግ ያለው ማለት ነው። አሁን ውሃ ጨምርበታለሁ ማለት ነው። እዚህ ጋ በዚህ ብርጭቆ አንድ ውሃ ጨምርበታለሁ ማለት ነው አንድና ግማሽ አንድ ተግማሽ ጨመርኩበት። ከዛ በኋላ ተመልካቾቼ እንደምታውቁ ቦታ ታጋዝ ላይ ጣድኩት። ያው እሳቱን ቅንስ አድርጌ ማለት ነው እና እናስለዋለን። በደንብና ማስናለን ማለት ነው። ካቻቺ ብዙም ሰዓት አይፈጅም። ቢያንስ አዲስ ስርደ ጋር አስር ደቂቃ ራሱ አይፈጅም። እና ተመልካቾቼ አዲስ ነኝ እኔ። ላይክ አድርጉኝ፣ ሰብስክራይብ አድርጉ፣ ኮሜንት ጻፉልኝ፣ አበረታቱኝ። ያው አረብ ሀገር ነው የምሰራው። ኢንሻላህ በቅርቡ ሀገር የገባለሁ የሚል ሀሳብ አለኝ። እናንተ ካበረታታችሁን፣ ከጎኝ ሆናችሁ ካበረታታችሁን በቅርቡ እንድገባ ይሆናል ማለት ነው። ያው ምንም አይጎልባችሁም። እናንተ ተጣበረታችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ አበረታችሁ ሻውን ተወሰነ ይቀረዋል ማለት ነው። እሺ ተመልካቾቼ አሁን እሳት እየመታው ነው ማለት ነው። ትንሽ እየወፈረ ነው ያለ እንዳትረሱ ላይክ ማድረጋችሁን እንዳትረሱ። እንሻላህ በቀጣይ ክፍል ያው ቀይ ሾርባ ሰርቼ አዘጋጅቼ ያናመጣላችሁ ይሆናል። ለዛሬ ግን ነጭ ሾርባ ነው የምንሰራው፣ የሹፋን ማለት ነው። ኩወከር ሹፋን ነው የሚባለው ይሄ እንደዚህ አሁን እየወፈረ ነው ማለት ነው። በጣም ቆንጆ ሾርባ ነው። ለወገብ በጣም ጥሩ ነው። ወገብ ለሚያም በተለይ ትኩሱን በመኝታ ሰዓት ጥብቅ አድርጎ ቢተኛ በጣም አሪፍ ነው ማለት ነው። እሺ ተመልካቾች፣ አሁን እንግዲህ ያው እየበሰለ ነው ማለት ነው። አሁን እየበሰለ ነው፣ ያው እሳቱን ቅንስ አድርጌ ነው ያዘጋጀሁት። ቀስ ማለት ነው እንጂ እሳቱን ከጨምር ነው አይቆይም። አራት ደቂቃ በአምስት ደቂቃ ያ እንትን ይበስዳል ማለት ነው። ግን እሳቱም ቀንሽ ስለሆነ እየሰራሁት ያለሁት ለዛ ነው። ተወሰነ የቆየ እንደዚህ ሆነ ማለት ነው። ሁ ተመልካቾች እንግዲህ እንደዚህ አሁን የበስለች ነ እየትንትከትከች ትገኛች ሾርባችን። ተመልካቾች እንግዲህ በዚህ መልኩ ጨርሰናል ማለት ነው። ሰርታችሁ ሞክሩ። ትወዱታላችሁ፣ በጣም ሀሪፍ ነው። ለሰውነት ለወገብ በጣም ሀሪፍ ሾርባ ነው። እንደዚህ ተዘጋጅቷል ማለት ነው። እዚህ ጋር ቀርፋለሁ ማለት ነው። እንደዚህ ያደረኩ አሁን እዚህ ጋር እኔ ሱካር ነው የምጨምርበት፣ ሱካር ነው የምጨምርበት ማለት ነው። እናንተ ግን ማርም መጨመር ትችላላችሁ ከፈለጋችሁ። እኔ ትንሽ ይችን ታክል ሱካር በትንሽቱ ማንኪያ፣ የሻይ ማንኪያ ለች አይደለ? በዚች ትንሽ ሱካር ጣል ጣል አድርግበታለሁኝ። ግማሽ ነው የሚሆነው በዚህ አድርጌ ይጠጣለው ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቆንጆና ፈጣን ሾርባ ሰርታችሁ ተጠቀሙ። ትወዱታላችሁ። አመሰግናለሁ ስለተከታተላችሁኝ።